ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ እሰጣታለሁ፣ ለዘላለምም ይወርሷታል ብለህ በራስህ የማልህላቸውን ባሪያዎችህን አብርሃምንና ይስሐቅን እስራኤልንም አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ። ሙሴም ተመለሰ፣ ሁለቱን የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጸላቶቹ በዚህና በዚያ በሁለት ወገን ተጽፎባቸው ነበር። ይላልቃላ ወት ያሰማልን ዮንጌ የቅዱስ ቃል የታመነ ነው። አሁን እዚህ ላይ እስራኤላውያን አሮን ፊት ለፊታቸው እየሄደ ጠላት የሚያጠፋልን ጣወት ስራልን ብለው ጣወት አሰርተው በሰገዱ ጊዜ ጌታ ተቆጥቶ ሙሴ ተወኝ፣ እነዚህን ህዝብ ላጥፋቸው አንተን በሌላ ህዝብ ላይ ሾመሃለው ሲለው አቤቱ ብዙ ተአምራትን አድርገ ባህርን ከፍለ እንዳለ ቅድም እነዚህ ጥቅሶች ላይ ዘዳግም ፖይንቷ ላይ ልመጣልህ ነው። ለምን ይህን እንደጠቀስኩላችሁ ማለት ነው። አቤቱ ብዙ ተአምር አድርገ በስንት ተአምራት በስራ አንደኛ በክረ ሞት ላይ ህዝበ ስራ በስጥመተ ባህር ላይ ገስሰ ነፃ አውጥተ ያወጣውን በምድር ላይ ልታጠፋው ኖሯልን? ይልሃን የለምን? አቤቱ ከማት ወደ ምህረትህ፣ ከቁጣ ወደ ትዕግስት ተመለስ ተመለስ ወደ ትዕግስት ተመለስ። ይቀርባላቸው ልጆቻችሁንም እንደ ሰማይ ከዋክብት አበዛላችኋለሁ፣ ይችን ምድርም አወርሳችኋለሁ፣ ለዘላለም ይወርሷት ዘንድ ለልጆቻቸው ሰጣሉ ብለህ የማልክላቸው ባሮችህ አብርሃምና እና ይስሐቅ ያዕቆብን አስብ። እስኪ አብርሃምና እና ይስሐቅ ያዕቆብንም አስብ እያለን ቅድም ያልኩ ለዛ ነው። አብርሃምና ይስሐቅን ያዕቆብን አስብ። ጌታ ወይ ባክ ሞይ ክርስቶስ ሰምራን እናት ድንግል ማርያምን ቅዱሳንን አስብ። ይሄ ማለቱ ምንድን ነው? ሀጢያቱ ለምን አሁን ያነበብክልንን በኦሪት ዘዳግም አስራ ዘጠኝ አስራ ሁለት አራት ላይ ታገኘዋለህም። አሮን የተናገረው ነው። አብርሃምና ይስሐቅ ያዕቆብንም አስብ እያለ ነው። ወረድ ለምን ይላል? እንዳያጠፋቸው። እንዳውም መዝሙረ ዳዊት አንዴ መዝሙረ ዳዊት መቶ አምስት ወይ መቶ ስድስት ሀያ ሶስትን ራስ አንብበውና ያኔ እጠይቃችኋለሁ ማለት ነው። ልብ አምላክ ነብዩ ዳዊት መዝሙረ ዳዊት መቶ አምስት የራስን ፖለቲካ ገብታ አትጫወትም። ጨረሱ። ስለ ቁማርተኛ ድንቅ ስለማቅ ነው። ከይቅርታ ጋር ትሳደባለ ሰዎችን በሌሉበት ስእትሶኬ አሁን፣ ዮኒ አንብብ ልኝ ወይን ላ አንብብል ፍቀድ ልኝ። ከኔ ጋር የምታወራው ቆይ ምንድንነውዘዳሪ ጣልቃ እንዳገባሽ ግድ የለም። ኤርሚያስ ከኔ ጋር ታወራኒ ልሞክር እንግዲህ ምልህ ልብ ስለሌሌ ልብ የለህም ብለኛል። ግን ልሞክር ያቅሚኒ በጣም ጥሩ ዘጸአት ሰላሳ ሁለትን መጀመሪያ ትጨርሳለህ ከኔ ጋር። ከዛ ዘዳግም መጽሐፍ ምዕራፍ አስራ ዘጠኝ እንሄዳለን። ከዛ መዝሙረ ዳዊት መዝሙር መቶ አምስት ለቀን መቶ ስድስት ቁጥር ሀያ ሶስትን ትሄዳለህ። የፈለግክበት ቦታ ከዘፍጥረት እስከ ሚልኪያስ ከሚልኪያስ እስከ ራእይ ትሄድና የምታመጣው ግን ምንድነው ነው ብለን ለማስታወስ ያህል ቅድም ያልካትን ማለት ነው። ስለ ቅዱሳን ሲል እንደሚምር እሱ አደለም እሱ አደለም አረስታችን የሆነ ቅድም ሪማይንድ አርገዋል አስታውሰዋል። እግዚአብሔር ስለ ቅዱሳን ርዕስ አንተ በምን ሂደት አወጣህ? ርዕስ ለን እንደውም ርዕሳችንም የነበረው አንተ ከመምጣት በፊት ወደ ዮኒ ትራንስፈር አድርጋለሁ ከፈራ ማለት ነው። ካልፈራ ካልፈራ አሁን እንግዲህ ይገጥመናል ሜዳው ላይ። የሚያስፈራህ ማለት ዲፋሜሽን ነገ አሳያለሁ። ወንድሜ አሁን ቤተክርስቲያን ላይ የምታደርገውን የሐሰት ዲፋሚኔሽን እሱን ነገ ህግ ላይ መልስ ትመልስበታለ። ከእግዚአብሔር ፊት ለምትጠየቁበት ሁሉ መልስ ትሰጡበታላችሁ። አንተኔ ልፈራ ላወራኸው ለዋሻው መልስ ትሰጥበታለ። አሁን ጭቅጭቅ አታርቅ ትዋሻለህ፣ ጭቅጭቅ ትፈጥራለ። ብዙ ነገር ያልቦተ እንዲ አቆን ሙቷን ብለህ እኮ በአደባባይ ፊት ታወራሁን። አንተ ሰው ረበበዳ ያለ እንዳከብረ አርገ በእናት ሞት አክብሬ፣ እንዳወራህ አድርገኝ። ስለዚህ እየሰማችሁ ነው አይደል? ዘጸአት ሰላሳ ሁለት ሲብራራ ስሙልን ሲመልስ ሲጠርቀው በደንብ ኤርሚያስ ፈርኸኝ ይበለኝ ፍቅረ ማርያምን ሆነ እሺ፣ ሀሳቤ ልጨርስ ከዚያ በኋላ ትጠይቀኛለህ። ወገን እኮ አንዴ አንዴ ለማስታወቂያ ነገር ታብና ኮፒኒክ ሼር አድርጉት ይልታያችሁ ዘጸአት ሰላሳ ሁለትን

ዮኒ ያነበበላችሁን አላብራራሁትም። ዮኒ ያነበበውን እንድትሰሙት አደረግኩ። እኔ ሳወራልህ የነበረው የዚህ ታሪክ ከምን ጋር እንደተገናኘ የኦሪት ዘዳግም ዘጠኝ አስራ ሁለት እስከ ሀያ እንደገና ሀያ አምስት ላይ ተወኝ፣ በቃ ፖይንቷ ላይ እንምጣና ተወኝ፣ ላጥፋቸው ብሎ ሲያማክረው ማን እግዚአብሔር አምላክ ሙሴ ያነበብከውን ሳታብራራ ገና ያልተነበበ ጥቅስ ለምን ደሞ ምታብራራለን? ችግር እንኳን አትሰማም። ያነበብከውን ጥቅስ አብራራለን፣ ያላነበብከውን ጥቅስ ገና ሄደን ያላየነውን ጥቅስ አታብራራለን።